የፍቅራቸው መሃል የደስታቸው መሃል ሰይጣን ያን የነሱ ደስታ እሱ ጦሩ ነው ይወጋዋል። ሰይጣን ያም የምን በሰይጣን ማሳበብ ነው? የምር ሰይጣንን የጠሩት እነሱ ናቸው። በተለይ አብርሽ፣ ሰይጣን እኛ ካልሄድንበት በጭራሽ ሊመጣ አይችልም። አሁን ላይ አሁን ላይ እኮ እኛ ሰዎች በክህደት በውሸት በመማገጥ በቃ ሰይጣንን ወደ ራሳችን ከሰይጣን እንበልጣለን፣ በአጭሩ ማለት ነው። አንዳንድ ሰዎች ከሰይጣን ሰይጣን ራሱ ምን ያደርጋል? ሰይጣን ካልሄዱበት አይሄድም። ሰይጣን ክፍት ቦታ ካልሰጣችሁት አይሰጥም፣ አይመጣም፣ አይገባም፣ ጭራሽ በእናንተ ድረስ ባጠገባችሁ አይደርስም። እና ጋሽዬ እንግዲህ እየተናገር ያለው ነገር በመሀላቸው ሰይጣን እንደገባ፣ በትዳራቸው ሰይጣን እንደገባ ነው እየተናገር የሚገኘው። እና ይሄ ሰይጣን ወደ እነሱ ቤት እንዲገባ ወደ እነሱ ትዳር ወደ እነሱ ህይወት እንዲገባ ወይም ደግሞ አብርሽ እና ሩታ እንዲለያዩ እስከ ማድረግ የደረሰበት ምክንያት ምንድን ነው የሚለውን ነገር እስኪ ወደ ኋላ ተመልሳችሁ ሁሉን ነገር ማየት ትችላላችሁ። በአጠቃላይ ግን ሁሉም ማስመሳይ ነው። የእውነት በዚህ ሰዓት ሩታ የት እንዳለች አይታወቅ። ምን ውስጥ እንዳለች ምን አይነት ችግር ውስጥ እንደገባች ምን እያሳለፈች እንደሆነ ፈጣሪ ብቻ ነው የሚያውቀው። ሁሉም የየራሱን ህይወት እየኖረ ነው። ሁሉም መሄጃ አለው። ሁሉም መቀመጫ አለው። ሁሉም የሚተነፍስበት ቦታ አለ። ሁሉም ችግር ይሄ ነው ብሎ የሚናገርበት ቦታ አለ። ሁሉም ሂዶ የሚያለቅስበት ቦታ አለ። አብርሽና ሩታን እንውሰድ ዝም ብላችሁ ማለት ነው። መጀመሪያ ግን ይህንን ቪዲዮ እስከመጨረሻው አይታችሁ ኮሜንት እንድትሰጡ ነው የምፈልገው። ከዛ ውጭ ግን ግማሿን ቅንጭብ አድርግ ያወሯትን ነገር አውርታችሁ ወይም ደግሞ ሰምታችሁ ኮሜንት አይነት ብትጽፉ የእውነቴ ነው ብላችሁ በብሎክ አባረራችኋለሁ። ምንም የሚያገባኝ ነገር የለም። እዚህ ጋ እኔ ስለ ሩታም ስለ አብርሽም ይመለከተኛል ያገባኛል። እና የመጡበትን የተነሱበትን፣ አሁንም የደረሱበትን ከዚህ በኋላ የሚሄዱበትንም ነገር በደንብ እያየው ስለሆነ በደንብ ሀሳብ የመስጠት መብት አለኝ፣ እችላለሁ። የሚዲያን ወደ ሚዲያ ነው የማመጣው። ከዛ ውጭ ምንም ፈጥሬም ወይም ደግሞ ጨማምሬ የማመጣው ነገር የለም እና ስለ ጋሽዬም ብዙ ማውራት የምፈልገው ነገር አለ። አጠቃላይ ስለ አብርሽ፣ ስለ አብርሽ ቤተሰቦች፣ እንዲሁም ደግሞ ስለ ሩታና ስለ ሩታ ቤተሰቦች፣ ስለ ተመልካችም በደንብ የምሰጠው ሀሳብ አለ። ስለዚህ ቪዲዮን በትኩረት እስከ መጨረሻው አይታችሁ ሀሳብ አስተያየት እንድትሰጡ አደራ ብዬ እናገራለሁ። ወይ ማለት ነውና እንግዲህ ሩታ ብዙ መስዋዕትነት ከፍላ የካበችውን ሁሉን የናደው አብርሽ ማለት ነውና፣ አብርሽ እንደው አየሁት አየሁት፣ ይቅርታ እኮ እየጠየቀ ነው አንዳንዶቻቹ ይቅርታ ከመጠየቅ ውጭ ሌላ ምን ያድርጋት እያላችሁ ነው የምትገኙት። ና ይቅርታ እኮ ጠይቋል እኮ ከአንድም ሁለት ሶስት ጊዜም ይቅርታ ጠይቋል። ግን ጥፋቱን ምን እንዳጠፋ ራሱ አላወቀም። ይሁላችሁ ሩታ እኮ ከአንድም ሁለት ሶስት ጊዜ እኮ እድል ሰጠዋለች። ከአንድም ሁለት ሶስት ቀን እኮ አይተዋለች፣ በደንብ አይተዋለች። እች ልጅ እንዲወሰነችበት እንዲጨክና ለመሄድ እምቧዋ እየተናነቃት እያለቀሰች ይሁላችሁ። የትኛዋም ሴት በሆዷ ውስጥ ልጅ ይዛ መሰደድ ወይም ደግሞ ከባሏ መለየት ከባሏ መፋታትን ምርጫዋ አታደርግም በምንም ተአምር ሌላ ፍጥረት ይዛለች ሌላ ሰው ሊመጣ ነው ሌላ ህይወት አለ አይደል ለዛ ሰው ነው እንደምታስበው ለልጇ ነው እንደምትኖረው የእሷ ህይወት በቃ ካወለደች ካረገዘች በኋላ በቃ ሙሉ በሙሉ ለልጅ የሚለውን ነገር ነው ትኩረት የምታደርገው እንጂ በምንም ተአምር የእሷ ምቾት ፍለጋ አትሄድም እንደምንም ብላ ከልጁ አባት ጋር ተሰማምታ የመኖር አይነት ነገር ተጎድታ አብዛኛውን የኢትዮጵያ ሴቶች ማለት ነው። ባለትዳር ሴቶች እንደው ያልተመቻቸ ህይወት ውስጥ የሚኖሩ ሰዎች ትዳሬን አስተካክዬ ልጄን ያለ አባት አላሳድግም ብላ ብዙ ነገሮችን ጥራ ተጣጥራ ትኖራለች እንጂ በምንም ተአምር ምቾትን ፈልጋ ለራሷ ጥቅም ብላ የልጇን ህይወት ልታበላሽ አትችልም። ወይም ደግሞ ትዳሯን፣ ቤቷን ጥላ ልትሄድ አትችልም እና ሩታ ይህንን ነገር ላለማድረግ ከራሷ ጋር አወራችበት፣ ከአብርሽ ጋር አወራችበት። ግን አብርሽ አብርሽ እዛው ነው አድሮ፣ እዛው ነው አድሮም ነግቶም፣ እዛው ነው መሽቶም፣ እዛው ነው ምንም ሊለወጥ አልቻለም። ሩታ በዚህ ልክ የእሱን ልጅ ይዛ የምትሰደድበት ምንም አይነት ምክንያት አልነበረም። ከዛ ከተንጣለለ ቤት፣ ከዛ ከሚያምር ቤት ውስጥ የምትወጣ ልጅ አልነበረችም። ለዛውም ልጅ ይዛ፣ በወዷ ልጅ ይዛለች። አስቡት እንግዲህ። ግን አብርሽ ምንም አይነት ነገር ማስተካከያ የሚባል ነገር የለውም። እሱ አንገቱን ከመድፋት ውጪ ከማዘን ውጪ ይሄ ቀን ይመጣል ብዬ አላሰብኩም ነበር አለ። እውነቱን ነው። በቃ እንደፈለገ እንደሆነ ከፈለገው ሴት ጋር እያወራ ከፈለገው ሴት ጋር እየተገባበዘ ከፈለገው ሴት ጋር እየተቀጣጠረ በቃ እንደዚህ የሚኖር ነው የሚሰለው። ውስጡን ፈጣሪ ነው የሚያውቀው። ውስጡን እዚህ ውስጥ ገብቼ አይቼ ውይ አብርሽ እኮ ውስጡ እንደዚህ ነው ምናምን ብዬ ላወራ አልችልም። ውስጡን ገብቼ አይቼ አላቅማ ውስጡን ሳይሆን በሚናገረው ነገር በሚያደርገው ድርጊቱ ነው። እኔ እዚህ ጋር በተለቀቀው ቪዲዮ ነው ሀሳብ አስተያየት የምሰጥ። ምናልባትም እኮ ከካሜራ ጀርባ እንደዚህ ሊሆን ይችላል ምናምን ብዬን ማውራት አልፈልግም በቃይ። ምክንያቱም ከዚህ በፊት ብዙ ነገር አውሮቼ አውሮቼ አብርሽ ምንም መቀየሪያ የሌለው ልጅ ነው በአጭሩ ማለት ነውና፣ በጣም የሚያሳዝን ነገር ነበር ሲያደርግባት የነበረው። እግዚአብሔርን ነው የምላችሁ፣ በጣም ነበር የምታሳዝነው ሩታ እቺ ልጅ ያለ ነገር አይደለም። ያ ውስጧን የሰበራት የጎዳት፣ ከካሜራ ከሚወጣ ውጭ ራሱ ከካሜራ ጀርባ ራሱ ብዙ ህመም እንዳለባት ነው እኔ በደንብ የተረዳውትኝ። በአጭሩ አብርሽ በጣም ነው የተጫወተባት። በህይወቷ ላይ በጣም ቀልዶባታል። የእውነት የነምላችሁ እና ሊለወጣ ዛሬ ምን አለ የእውነት ተጸጽቶ ምናምን ነው ብዬ አስቤ ነበር አሳዝኖ የነበረ ዛሬ ላይ ግን ምንድን ያለው በቃ ቤት ጥዬ ለወጣ የቻልኩበት ምክንያት ሩታ በእኔ ጨክናለች፣ ቆርጣለች፣ ወስናለች ወደ ኋላ የምትልበት ነገር የለም ወይም ደግሞ ወደ እኔ የምትመጣበት መንገድ ጠባብ ስለሆነ ይህንን ነገር ማድረግ አልቻልኩም። እዛ ቁጭ ብዬ መጎዳት አልፈለግኩም። በቃ አባቴ ጋር ልሂድ ብዬ አባቴ ጋም ብሎ እንግዲህ መደበቂያ አገኘ የሚያለቅስበት ችግሩን የሚያወራበት ብቻ የሆነ ጭንቀቱን እፎ የሚልበት ቦታ አገኝቶ ሂዷል። አባቱ ጋር ጥሩ ነው። ቡታጅራ ገብቷል ማለት ነው እና ግን እያለ ያለው ነገር ምንድን ነው? አሁንም ሩታን ተጠያቂ እያረጋት ነው። እግዚአብሔርን ነው መቶ ፐርሰንት ምና መቶ ፐርሰንት አይደለም፣ እንደ ሰው ልፍረድ እና ሰማንያ ፐርሰንት በሩታ ምንም አይነት ጥፋት የለባትም። ወይም ደግሞ እሱ አይደለችም ምክንያቱ ለመለያየታቸው፣ ለፍቅራቸው መፍረስ ያ ሁሉ የካበችው የናደው አብርሽ እንጂ ሩታ አይደለችም። ያን ሁሉ ተራራ ወጣ፣ ያ ሁሉ ደረጃ ሰርታ፣ ያሁሉ ነገር ክባ ያስቀመጠችውን ፍቅር ወደታች ብትንትንትን አድርጎ ወደማይፈታ ችግር ውስጥ የከተተው እሱ ነው። አሁን ላይ ምንድን ነው ያለው? ሰው እየመከራት ነው። ከጀርባዋ ሰው እየመከራት ነው። እንዲህ እንዲ ያደርግ እያላት በምንም ተአምር ላንተ ዋጋ ከፍላለ ቤተሰቧን፣ ጎረቤቶቿን፣ ጓደኞቿን የምትወዳቸውን የሚወዷቸውን ሰዎች ጥላ መጣ ለፍቅር ስትል ሚዲያ ላይ እንደ ቆሻሻ ቆሻሻ እንደነካ ሶፍት ተጠልታ ተዋርዳ ዝቅ ተደርጋ ባለጌነሽ ተብላ ለቤተሰብ ያልሆንሽ አንቺ ለማንም አትሆኝም ተብላ ስንት ቆሻሻ ስድብ ተወራውሮባት ስንት የማንም መሀይም መጦ ሰድዋት ማለት ነው፣ ዝቅ አድርጓት ያን ሁሉም ፍቅር ዋጋ ከፍላ ያስቀመጠችውን ትዳር የገነባቸውን ፍቅር ሰው መኩራት፣ ዛሬ ላይ ያ ሁሉ መንገድ ተጉዛ፣ ዛሬ ሰው መኩራት ጥላት ልትሄድ አትችልም። ሰበብ አትፈልግ፣ በጥፋት ነው፣ አንተ ባጠፋው ጥፋት ነው፣ አንተ በምትናገራቸው ንግግሮች ነው፣ አንተ በምታደርገው ድርጊቶች ነው፣ አንተ ከእሷ ሌላ በምታያቸው ሴቶች ምክንያት ነው። ሕይወቷን እንዲቆርጥ ጭክና አድርጋ እያለቀሰች የተለየች፣ መልካሙን ነገር እየተመኘችልህ እንዴት እንዲህ ትላለህ? እንዴት ሰው መኩራት ነው ትላለህ? እያየን የሚታይ ነገር እኮ ነው። እኛም እኮ ብዙ ነገር እየመከርናት ነው የምንገኘው የሚጠቅማትን ነገር እንዲያድርጊ ብለን እንደ ሴት ዋጋ እንደከፈለችልህ ያየነውን ነገር ሁሉን ስለምናቅ እየመከርናት ነው፣ ግን የተሻለውን ነገር መልካሙን ነገር እንጂ የማይሆን ነገር ውስጥ ሲጀመርም፣ የሰው ምክር የምትሰማበት ታይም ላይ አይደለችም። አሁን ላይ ራሷን አዳምጣ ነው ውሳኔ ወሰነችው። ይህንን ነው ልናገር የምችለው። አብርሽ አሁንም መቶ በመቶ ጥፋቱን አምኖ ይቅርታ እየጠየቃት አይደለም። ይቅርታ ጠይቋል የምትሉ ሰዎች በአፉ ነው በልቡ አይደለም። ምን እንደሰራ ራሱ ቆም ብሎ አላየም። ገና ከራሱ ጋር ማውራት አለበት። እሱ አሁን እያስጨነቀው ያለው ነገር ሩታ ጥላው መሄዱ ነው፣ መሄዷ፣ ሁለተኛ ብቸኛ መሆኑን ነው እንጂ በጭራሽ ጥፋቱን እያመን አይደለም። ወይም ደግሞ እሱ አጥፍተሃል ስላለችው ነው ይቅርታ እየጠየቃት የሚገኘው እንጂ እሱ ይህን ያህል እንደዚህ እንደዚህ አጥፍቻለሁ እንደዚህ በድያታለሁ ብሎ ከልቡ ተጸጽቶ አይደለም ይቅርታ እየጠየቃት የሚገኘው። አሁንም አብርሽ ትልቅ ስህተት ትልቅ ጥፋት እያጠፋ ነው የሚገኙ እና ወደ ራስ እንድትመለስ እንደው በፈጣሪ ስም እለምንሃለሁ። ሩታን ማጣት ማለት ላንተ ማለት ነገ ሌላ ሴት ይዘህ ልትመጣ ትችላለህ፣ ግን ሩታን የመሰለች ሴት በምንም ታምር ልታገኝ አትችልም። ይህንን ነገር ነው ልናገር የምችለው። ወደ ጋሽዬና ወደ ቤተሰቦቹ ሰውቹ ሳልፍ ጋሽዬንም እንግዲህ ሰው ከዚህ በፊት ተናግሯቸው አያውቅም። በጣም አስታራቂ በጣም ጥሩ ሃሳብ የሚያመጣ በጣም ትልቅ አባት ትልቅ ሰው ነው፣ በጣም ለተመልካች ክብር ያለው በጣም ሰው የሚወድ ሰውም በጣም የሚወደው አባት ነው እና እኔም ወዷለሁ። ጋሽዬን በጣም በጣም የማከብረው ሰው ነው እና ስለ ሰይጣን ያወራውን ፓርት በእርግጥ ትክክል ነው፣ ጥሩ አባባል ነው የተናገረው። ግን ይህን ሰይጣን ማን ያመጣው? እንደው አብርሽ እንደ አብርሽ እንደው አብርሽን የሚመስሉ ሌሎችም ሰዎች አሉ፣ በህይወታቸው በትዳራቸው ላይ ቀልደው እንደፈለጉ ተጫውተው የሚኖሩ ሰዎች ግን አሉ እግዚአብሔርን ያን ሁሉ የተንጣለለ ቤት ይዞ ያን መኪና ይዞ እየነዳ ማለት ነው ሰላም አጣ። ቤቱን ሰላም አሳጥቶ ሰይጣን እንዲሰባሰብ አደረገ። በቃ ከዛስ ሰይጣንም ትንሽ ክፍተት ነው የሚፈልገው፣ ገብቶ ይኸው ቤታቸውን ትዳራቸውን እንዴት እንዳደረገው ማየት ትችላላችሁና፣ ጋሽዬ የተናገረው ነገር ትክክል ቢሆንም ግን እኛ ሰይጣንን እኛ ካልጠራ ነው እኛ ቦታ ካልሰጠ ነው እኛ ክፍተት ካልሰጠ ነው ወደ ፈጣሪያችን ቀር አሁን ምንም የጎደላቸው ነገር የለም። ቤተክርስቲያናቸውን እየሄዱ እየሳሙ ፈጣሪያቸውን እያመሰገኑ በደስታ በፍቅር ልጃቸውን ወልደው ማሳደግ ሲገባቸው፣ አያችሁ በማይረባ ነገር ውስጥ ሰይጣን ውስጣቸው፣ ቤታቸው፣ ትዳራቸው ውስጥ አስገብተው በዚህ መልኩ እንግዲህ ብትንተናቸው ወጥቶ ጭንቀት ላይ ነው የሚገኙት። ይህንን ነገር ነው የምናገረው። ጋሽዬ እድሜና ጤና ይስጠው እንወደውታለን። ጋሽዬን አትሳደቡ። አስመሳይነ ለአብርሽ አብረን ለአብርሽ ወግነ ምናምን ስትሉ የነበራችሁ ሰዎች አላችሁ። ጋሽዬ በምንም ታምር አስመሳይ ሊሆን አይችልም። ችግሩን ደግሞ ፈትቶ አብርሽና ሩታን አንድ ያረጋችኋል ብዬ ትልቅ እምነት አለኝ። ሩታ በዚሁ ወስና በዚህ ውሳኔ ቁርጥ ብላ ካልቀረች ማለት ነውና ይህንን ነገር ነው ልናገር የምችለው። ጋሽዬ የሚሰደብ አባት አይደለም። አንደኛ በእድሜያችንም ትልቅ ነው። ሁለተኛ በጣም መካሪያችን አባታችን ነው። በጣም መራቂያችን አባታችን ነው። የእውነት ማለት ነው፣ የእውነት አባት ነው። ሩታንም እንደ ልጄ ነው ማያት ብሏል። እና እዚህ ጋ ምንድ ነው አህያውን ፈርቶ ዳውላ የሚባል ነገር የለም። አብርሽን ፈርታችሁ ጋሽዬ መናገር አይጠበቅባችሁም። ወይም ደግሞ አይጥበበላ ዳዋ ተመታ የሚባል ነገር አለ አብርሽ ባጠፋው ነገር ጋሽዬ ሊወቀስ እስከ ዘር ማንዘሩ ሊወቀስ አይገባም። አብርሽ በጥፋቱ ጥፋተኛ ነው ተብሎ ሊወቀስ ወይ ደግሞ ሊመከር ይገባል። ከዛ ውጭ ስለ ቤተሰቡ ማውራት ተገቢ አይደለም። ጋሽዬ እንግዲህ እሱን አረጋግቶ ጩሆ ምናምን ተቆጥቶ ሊያስታርቅ ፈልጎ ነበር፣ ግን ሁኔታውን ቀስ ብሎ ቆም ብሎ ማየት ይፈልጋል። ሩታንም ማናገር ይፈልጋል። ልጄ እንኳን ደህና መጣ ብሎ ነው የተቀበለው ያለውን ነገር እንደሚፈታ ነው የነገረው። አብርሽ ደግሞ ተስፋ ቆርጦ ነው እንደሄደ ነው። ግን በጣም የተናደድኩበት አብርሽ ለጋሽዬ ሩታን ሌላ ሰው እየመከራት ነው እንዲያደረገችው ያደረገችው እንዲ ሻንጠዋን ይዛ ጠቅላላ እንድትሄድ ያደረጋት ነገር ብሎ ሲናገረው በጣም ተናደድኩ። ግን ጋሽዬ ደስ የሚለው ነገር ቪዲዮን ቀድሞ አይቶታል። ሁሉን ነገር በትክክል ይመሰክራል ብዬ አስባለሁኝ። ና ሌላኛው ደግሞ ሩታ ምን አሰብኩ ይመሰላችሁ? እች ሴት የሚወዳትን ሰው የእኔ ለምኖ አፍቅሯት ያገባትን ወንድ ብታገባ ኖሮ ይሄ ሁሉ ስቃይ አይበዛም ነበር። ይሄ ሁሉ ልጅ ይዛ እንኳን እስከ መንገላታት፣ እስከ መሰደድ፣ እስከ ቤት ወጣ እስከ መጥፋት አትደርስም ነበር ብዬ በቃ በጣም አዘንኩኝ የእውነቴን። ሩታውን የት ይሆን ያለችው ማንጋ ተጠለላ ይሆን ማንጋ ተጠግታ ይሆን ብዬ ሳስብ እግዚአብሔርን እንባዬ ይመጣብኛል። ለምንች ልጅ ይህን ሁሉ ፍቅር የገነባቸውን ነገር ባንዴ ያናደባት፣ ባንዴ ያጠፋባት፣ ባንዴ ብትንትኑን ያወጣው እሱ ነው። የእሱ ጥፋት ነው። የእውነቴ ነው። ሰው እኮ ነው፣ ስጋ ለበስ ነው። ሰው ጥፋት ሊያጠፋ ይችላል። ግን አብረሽ ተደጋጋሚ ጥፋት ነው ሲያጠፋ የነበረው። ለዛውም ደግሞ ጥፋቱን አያምንም፣ ከልቡ አይጸጸትም፣ ነገም ያንን ጥፋት ይደግመዋል። እና ይሄ ነገር አልሻሻላት ሲላት ነው ጥላ የጠፋችሁ እና አብረሽ አያችሁት፣ የሚወዱት ቤተሰብ የሚያከብራቸው ቤተሰቦች አሉት፣ የሚያከብሩት ቤተሰቦች አሉት። ሲከፋው ሲጨንቀው ሩጦ የት ነው ሄደው? ቤተሰቡ ጋር መጠጊያው የት ነው? ከቤተሰቦቹ ጋር መሸሸጊያው የት ነው? ቤተሰቦቹ ጋር መደበቂያው የት ነው? ቤተሰቦቹ ጋር ሩታስ ያኔ አብርሽን ፈልጋ ለአብርሽ ብላ ለፍቅር ብላ ሁሉን ነገር ቤተሰቡ ነር ግፍ አርጋ ትታ መጣች። ዛሬ ላይ መግቢያ መውጫ አጣች። ሩታም እኮ መሄድ ትችል ነበር በነገራችን ላይ ሲከፋት እንደዚህ እንባ የመጣ ሳላስቡ እናንተ የእውነቴን ማለት ነው ትሄድ ነበረ። ግን ደግሞ አላደለ እዛ ጋ የቆየ ነገር አለ። ታሳዝናለች ሩታ በዚህ ሰዓት፣ በእውነት ነው የምላችሁ እሱ አያችሁ ቤተሰብ አለው የሚወዳቸው ሁሌ በሚዲያ የሚያወድሳቸው በአካል የሚያከብራቸው የሚወዳቸው ቤተሰቡ ያኔ እንኳን ሩታ እንትን ብላ ቤተሰቧን እንደዛ ተጣልታ እንደዛ ያልሆነ ያልሆነ ንግግር ሲፈጠር የሆነ ሰላም ፈጥሮ ከምንም በላይ እሱን ሰላምና ህይወት እንደኖረው ከቤተሰቡ ጋር እሷንም ሰላማዊ ህይወት እንድትኖር ያደረጋት ነበር። ግን ደግሞ አስቡት ያኔ እራሱ ምንም ትንሽ እንኳን አልተቆጣትም። ሀሳቡ እንኳን አልሰጣትም። ግን የተወዳችሁ ዞራ ዞራ እሷ ነች። ልቧን እንኩትኩትኩት፣ ቃል ገብቶላት እስከ መጨረሻ አብሬሽ ሆናለሁ ብዙ ተስፋ ሰጧት። ተማምናበት፣ መጣ። መጨረሻው ግን እንደዚህ ሆነ። ሩታ ምን ውስጥ እንዳለች ፈጣሪ መድኃኒዓለም ብቻ ነው የሚያውቀው። ለጋሽዬ እራሱ ስልክ እያወራችለት አይደለም፣ እያወራችሁ አይደለም። ህመሟ ብዙ ነው፣ ስቃዩ ብዙ ነው። እና በጣም አዘንኩ እኔ። በተለይ ሴት ልጆች እግዚአብሔርን ነው የምላችሁ፣ ከሩታ ብዙ ነገር ተማሩ። በምንም ተአምር ይሁን ምንም ነገር እያንዳንዱ እርምጃችሁን ቤተሰብ መፍቀድ አለበት። አልፈቅድም ቢሉ እንኳን እናንተ እውነት ኖሯችሁ ቤተሰብ እንኳን ቢሳሳት እነዛን ሰዎች በጊዜ ሂደት እየሄዳችሁ ከእነሱ ሳትርቁ እየሄዳችሁ እየጠየቋቸዋቸው እያወራቸዋቸው ስላለው ነገር ቀስ ብላችሁ ለማሳመን መሞከር እንጂ በአንዴ ጥርግ ብላችሁ ወጣችሁ። የእውነቴ ነው ህይወታችሁ ሲሆን ነው የሚሆን የሁላችሁ የወለደ የትም ሊጠላችሁ አይችልም። ወይም ደግሞ መሄዳችሁ መደበቂያችሁ ከስጋችሁ ነው የእውነቴ ነው ምላችሁ እና፣ እንዲዜን ነገር ሲፈጠር ወደ ቤተሰብ ይኬዳል። እና ሩታ በሚያሳዝን ሁኔታ እንግዲህ አብረሽ በቀን በጨለማ በማታ በሌሊት ብሎ ከቤተሰቧ ጋር ቤተሰብ አንፈቅድም ብለው የእውነቴ ነው በጨለማ ራሱ ይዟት የጠፋበት ቀን አለ። እሱን ስለመረጠች እንደዚህ የሆነችለትን ትዳር እንዲህ የሆነችለትን ፍቅር በሚያስጠላ ነገር ይኸው ነጽ የራሷን ህይወት መጣበጣበጠች ምናምናምን ወይ ለሱ አልሆነላት፣ ወይ ከሩታ እንዲሆን አላደረገችው። ሁለት ያጣርጋ ህይወቱን ሁሉ እንግዲህ እንደምታዩት ነው ያደረገችው። በጣም ያሳዝናል። እኔ በጣም በጣም ነው ያዘንኩት፣ ተሰምቶኛል። እኔን የምትሳደቡ ሰዎች አላችሁ፣ በአናታችሁ መተከል ትችላላችሁ። ስለ እናንተ የሚመለከተኝ ነገር የለም። እንደፈለግኩ አወራለሁ። ምንም ከዚህ በኋላ በደንብ ትኩረት ተሰጦ ለሚያይኝ ለሚረዳኝ ለሚከታተለኝ ሰው ነው እንጂ አንድ ቀን አይቶ አንድ ቪዲዮ አይቶ ለሚሰድበኝ ለሚያንቋሸሻኝ ሰው በአናታችሁ ተተከሉ። ምንም የሚያገባኝ ነገር የለም። እኔ ለራሴ በዚህ ሰዓት ስለ ሩታ እያሰብኩ በጣም ከባድ ሁኔታ ላይ ነው የሚገኘው። ማንም ሰው ምንም ቢለኝ፣ አልሰማችሁም። ከፈለጋችሁ የራሳችሁ ጉዳይ ነው። ሀሳብ አስተያየት በሰላማዊ ሁኔታ ስጡ፣ ኮሜንት አነባለሁ፣ እራዳችኋለሁ፣ ማስተካከል ያለብኝን አስተካክላለሁ። ስድብ የሚጽፉ ብሎክ እያረኩኝ አባረርሻለሁ፣ እያንዳንድሽ ማለት ነው። ብቻ ግን አብርሽና ሩታ ተታርቀው ለማየት ያብቃን። እንደማይለያዩ ነው እኔ ውስጤ እየነገረኝ የሚገኘው። ጋሽዬ ከገባበት ነገሩን አብርሽ ለአንዴና ለመጨረሻ ጊዜ አንድ እድል ተሰጥቶት ይህንን ባህሪውን እንዳለ አስወግዶ ትዳሩም፣ ህይወቱም፣ ጓደኛውም፣ ፍቅረኛውም ሚስቱም መሆን ያለባት በቃ ሩታን፣ ሩታና ሩታ ከሌላ ሴት ጋር ላይቀርብ ላይደርስ፣ በቃ ለራሱ ቃል ገብቶ ለሩታ ቃል ገብቶ ለቤተሰብ፣ ለተመልካች፣ ለጓደኛው፣ ለሁሉም ቃል ገብቶ ትዳሩን መስርቶ በትክክል ልጃቸውን አብረው እንደሚያሳድጉ ትልቅ እምነት አለኝ። ጋሽዬ በደንብ ያስተካክሏል። ጋሽዬ እድሜና ጤና ይስጠው። ሩታዬ ስለ ጠፋሽ በጣም በጣም ጨንቆናል። ባለሽበት ፈጣሪ ይጠብቅሽ ነው ምለው። የዛሬ ሀሳብ አስተያየት ይህን ይመስላል። ሌላ እንግዲህ አዳዲስ ነገር ሲኖር የማሳውቃችሁ ይሆናል። ሀሳብ አስተያየታችሁን ኮሜንት ላስቀምጡ፣ ላይክ፣ ሼር፣ ሰብስክራይብ አድርጎ፣ ወዳችኋለሁ። ቸር ወር ያሰማን።